እንደምናችሁ ወላጆች በቪዲዮ ርዕስ ላይ እንዳያችሁት ማርን ጨምሮ ከአንድ አመት በታች ላሉ ህጻናት ከተሰጡ ጉዳት ሊያደርሱ የሚችሉ የምግብ አይነቶችን የምናይበት ቪዲዮ ይሆናል። እነዚህን የምግብ አይነቶች በተለያዩ መንገዶች መስጠት የለባችሁም ስንል ሰምታችሁ ይሆናል። በዚህ ቪዲዮ ግን ዘርዘር አድርገን ከእነ ምክንያቶቻቸው እንዲሁም ደግሞ ምን አይነት አማራጮችንስ መጠቀም እንችላለን የሚለውንም የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዶክተር ናትናኤል ክፍሌ ነኝ የህጻናት ስፔሻሊስታችሁ። የመጀመሪያው ከአንድ ዓመት በታች ላሉ ልጆች መሰጠት የሌለበት የምግብ አይነት የላም ወተት ነው። ብዙ ጊዜ የላም ወተት መሰጠት አይችልም ስንል ወላጆች የሚያነሷቸው ብዙ ጥያቄዎች አሉ። አንደኛ ብዙ ልጆችን እንደዛ አሳድገናል፣ እኛ ራሳችንም የላም ወተት እየጠጣ ያደግ ነው የሚሉ ጥያቄዎችን ያነሳሉ። ስለዚህ የላም ወተት ለምንድን ነው ከአንድ ዓመት በታች ላሉ ህፃናት መሰጠት የማይኖርበት? የመጀመሪያው ምክንያት የላም ወተት ከፍተኛ የሆነ የፕሮቲን እንዲሁም ደግሞ በተለይ ሶዲየም የምንለው የጨው መጠን ስላለው ከአንድ ዓመት በታች ያሉ ህፃናት ደግሞ ያልዳበረ ኩላሊት ስላላቸው እዛ ላይ ከፍተኛ ጫና ስለሚፈጠር ነው። ሁለተኛው ምክንያት የላም ወተት የኢነርጂ መጠኑ ፋቲ አሲድ የምንለው የአይረን መጠኑ እነዚህ አነስተኛ ስለሆኑ የላም ወተትን ብቻ ተጠቅመው የሚያድጉ ከአንድ ዓመት በታች ያሉ ልጆች የእድገት ውስንነት ሊያጋጥማቸው ስለሚችል ነው። ሦስተኛው ምክንያት ደግሞ የላም ወተት ካዚን የምንለውን የፕሮቲን መጠን በከፍተኛ መልኩ የያዘ ሲሆን ይህ ፕሮቲን ደግሞ ከአንድ ዓመት በታች ያሉ ህፃናት ያልዳበረ አንጀታቸው ላይ ኢንፍላሜሽን በመፍጠር ማይክሮብሊዲንግ ወይም አነስተኛ የሆነ የደም መድማት አንጀታቸው ላይ ያስከስትና ያ ደግሞ ጊዜ እየገፋ በሄደ ቁጥር ልጆች ላይ የደም ማነስ ወይንም ደግሞ አይረን ዴፊሽንሲ አኒሚያ የምንለውን የማምጣት እድል ይኖረዋል ማለት ነው። በእነዚህ ሶስት መሰረታዊ ምክንያቶች በተለይ ከአንድ ዓመት በታች ላሉ ህጻናት የላም ወተትን አንመክርም። ነገር ግን ቀደም ብዬ እንደነገርኳቸው ወላጆች እኛ ራሳችንም ተጠቅመናል፣ ከዛ በተጨማሪ ደግሞ አንዳንድ ልጆቻችንም የላም ወተት ተጠቅመው ነው ያደጉት የሚሉ ጥያቄዎችን ያነሳሉ። በዚህ ረገድ የተሰሩ ጥናቶች አሉ። እነዚህ ጥናቶች የላም ወተትን ከፎርሙላ ወይም ከእናጡት ወተት ጋር በማወዳደር የተሰሩ ጥናቶች ናቸው። ምንም እንኳን የላም ወተት ተጠቅመው ያደጉ ልጆች ቢኖሩም ነገር ግን የላም ወተቱ አንዳንድ ልጆች ላይ ቅድም እንደጠቀስኩት የእድገት ውስንነት፣ አንዳንዶቹ ላይ ደግሞ አይረን ዴፊሸንሲ አኒሚያ የምንለው የላም ወተት የተጠቀሙት ላይ ሲያመጣ ተስተውሏል ማለት ነው። ከዛ በተጨማሪ ግን የላም ወተት ተጠቅመው አድገው ደግሞ ምንም ያልሆኑ ልጆችም ሊኖሩ ይችላሉ። ይህም ማለት ብዙ ጊዜ አስተውላችሁ ከሆነ የላሞታት የሚሰጡ በተለያዩ ሀገራት ወይም ደግሞ ክፍለ ሀገሮች ገጠሮች ላይ ያሉ እናቶች ተጨማሪ የእናት ጡት ወተትን ይሰጣሉ። ከዛ በተጨማሪ ደግሞ ቅድም እንደጠቀስኩላችሁ ዋናው የላም ወተት የሚያመጣው ተጽዕኖ፣ አይረን ዴፊሽንሲ አኒሚያ ወይም በአይረን እጥረት አማካኝነት የሚመጣ የደም ማነስ ነው። ነገር ግን ምንም እንኳን የላም ወተት ቢጠቀሙ እነዚህ ልጆች ካደጉ በኋላ ከስድስት ወር በኋላ ተጨማሪ አይረን ያላቸውን ምግቦች ከተጠቀሙ ያሳይከሰጥባቸው ሊያድጉ ይችላሉ። ነገር ግን እነዚህን ሪስክ አድርጎ የላም ወተትን መስጠት አይመከርም። በተቻለ መጠን የላም ወተትን ማስወገድ ይኖርብናል። ነገር ግን በጣም የማይቻል ሁኔታ ተፈጥሮ የግድ የላም ወተት መስጠት አለብን ለሚሉ ወላጆች የተወሰኑ የዓለም የጤና ድርጅት የሚያስቀምጣቸው ምክሮች አሉ። እነዚህን በሁለት ከፍለን ማየት እንችላለን። አንደኛው ከስድስት ወር በታች ላሉ ልጆች የላም ወተት በጣም ግዴታ ሆኖብን መስጠት ቢኖርብን ለትንሽ ጊዜ መጠቀም የምንችለው የአሰጣጥ አይነት አለ። ይህም ሁለት እጅ ውሃና አንድ እጅ የላም ወተቱን በማድረግ መቀላቀል ከዛ በተጨማሪ ደግሞ የስኳር መጠኑ አነስተኛ ስለሆነ ግማሽ የገበታ ማንኪያ ምንድነው ያህል ስኳር መቶ ኤሜል የላም ወተት ውስጥ በመጨመር መጠቀም ይቻላል። ከስድስት ወር በላይ ላሉ ልጆች ደግሞ የግድ ከሆነ ሙሉን የላም ወተት በማድረግ ከዛ በተጨማሪ ደግሞ የአይረን መጠናቸው ከፍተኛ የሆኑ የምግብ አይነቶች እነዚህ እንደ እንቁላል፣ ስጋ፣ የተለያዩ የጥራጥሬ አይነቶች እንደ ምስር አተር የመሳሰሉትን ተጨማሪ ምግብ ውስጥ በመጨመር መስጠት ይመከራል ማለት ነው። ሁለተኛ ከአንድ ዓመት በታች ላሉ ህፃናት መስጠት የሌለብን ነገሮች ተጨማሪ ጨውና ስኳር ናቸው። ለዚህም ሁለት መሰረታዊ ምክንያቶች ይቀመጣሉ። የመጀመሪያው ከአንድ ዓመት በታች ላሉ ህፃናት የምንሰጣቸው የምግብ አይነቶች የያዙት የጨውና የስኳር መጠን ለልጆቹ በቂ ስለሆነ ሲሆን፣ ሁለተኛ ተጨማሪ ጨው በምንጨምርበት ጊዜ ጨው ውስጥ ያለው የሶዲየም መጠን ከአንድ ዓመት በታች ያሉ ህጻናት ያልዳበረ ኩላሊት ስላላቸው ከፍተኛ ጫና ይፈጥርባቸዋል። ከዛ በተጨማሪ ደግሞ የጨውን ጣዕም በጣም አዳብት አድርገውት ስለሚያድጉ ካደጉ በኋላ ጨዋማ ምግቦች ላይ የማዘውተር ባህሪ ሊታይባቸው ይችላል። ከዛ በተጨማሪ ተጨማሪ ጨው በተሰሩ የተለያዩ ጥናቶች ካደጉ በኋላ ለደም ግፊት ላ እንደሚያጋልጥ የሚያሳዩ ጥናቶች አሉ። ተጨማሪ ስኳርስ ምንድነው ችግሩ ካላችሁ ደግሞ ተጨማሪ ስኳር እንደ ኦቤሲቲ፣ ከዛ ደግሞ ዲያቤትስ ወይም የስኳር ህመም ለምንለው እንደሚያጋልጥ የተለያዩ ጥናቶች አሳይተዋል። ከዛ በተጨማሪ ደግሞ ልክ ቅድም ጫዋው ላይ እንዳልነው ሁሉ ተጨማሪ ስኳርም ህጻናት ልጆች የስኳር ጣዕምን በጣም ከመልመዳቸው የተነሳ ስኳራማ ነገሮችን ካደጉ በኋላ እንዲያዘወትሩ ሊያደርግ ይችላል ማለት ነው። ከዛ በተጨማሪ ደግሞ ብዙ እናቶች የሚጠይቁን ጥያቄ ውሃስ መስጠት እንችላለን ወይ ከአንድ ዓመት በታች ለሆኑ ህጻናት በተለይ ደግሞ ከስድስት ወር በታች ለሆኑ ህፃናት የሚል ከስድስት ወር በታች ለሆኑ ህፃናት የሚጠቀሙት የእናት ጡት ወተት ከዛ ደግሞ የሚጠቀሙት ፎርሙላም ከሆነ እሱም የያዘው የውሃ መጠን በጣም በቂ ስለሆነ መጨመር አያስፈልግም። ከስድስት ወር በላይ ሲሆኑ ግን የተወሰነ ውሃ በተለይ ደግሞ ተጨማሪ ምግብ ለመስራት መጠቀም የሚቻል መሆኑን ማወቅ ያስፈልጋል። ሶስተኛው ከአንድ ዓመት በታች ላሉ ህፃናት መስጠት የሌለብን የታሸጉ የመጠጥ አይነቶችን ነው። የታሸጉ ጁሶች፣ የታሸጉ ሶዳ አይነት መጠጦች፣ ወይንም ደግሞ የታሸጉ ካፊኔትድ አይነት መጠጦችን እንዲሁም ደግሞ የታሸጉ ፍሌቨር የሆኑ ወተቶች፣ እነዚህን የመሳሰሉትን ከአንድ ዓመት በታች ላሉ ህፃናት መስጠት አይኖርብንም። ለዚህም ቅድም ከጠቀስናቸው ጣዕም ላይ ጫና መፍጠር፣ ኩላሊት ላይ ጫና መፍጠር፣ ከእነዚህ ምክንያቶች በተጨማሪ ደግሞ አፒታይት ላይ በጣም ጫና ይፈጥራሉ። ብዙ ወላጆች ልጅ አፒታይት የለውም ይሉንና ከዛ ደግሞ ተጨማሪ የታሸጉ መጠጦችን የታሸጉ ሶዳ መጠጦችን በብዛት ይሰጣሉ። እነዚህን መስጠት ለምግብ ፍላጎት ማነስ መሰረታዊ መንስኤ ሊሆን እንደሚችል ማወቅ ያስፈልጋል። ከዛ በተጨማሪ ደግሞ እነዚህ የታሸጉ መጠጦች የሚሰሩባቸው ተጨማሪ አዲቲቭስ አሉ። ለቀለማቸውን ለመቀየር ወይም ደግሞ ጣማቸውን ለማምጣት ተጨማሪ የሚሰሩባቸው አዲቲቭስ ለልጆች ጤና ችግር ሊፈጥሩ የሚችሉ ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ እንዳስተሻሸጋቸው ለባክቴሪያ ኢንፌክሽኖችም ሊያጋልጧቸው ይችላሉ ማለት ነው። በዚህ ላይ ሌላ ማንሳት የሚያስፈልገው ቦትልድ ወተር ወይም ደግሞ እኛ ሀገር በተለምዶ ሃይላንድ የምንለውን ከአንድ አመት በታች ላሉ ህጻናት ለምግብ መስሪያነት ወይም ደግሞ ፎርሙላ ለማዘጋጀት መጠቀም ይችላለን የሚለውንም እዚህ ላይ ማንሳት ያስፈልጋል። የታሸገ ውሃንም ለእነዚህ ልጆች መጠቀም አያስፈልጋል። ምክንያቱም ሶዲየም ኮንተንቱ በውስጡ የያዛቸው ሚነራሎች ለህፃናት በተለይ ከአንድ አመት በታች ላሉ ህፃናት የተመጠነ ላይሆን ስለሚችል እዚህ ላይም ጥንቃቄ ማድረግ ያስፈልጋል። አንዳንድ ሀገሮች እኛ ሀገር ይኑር አይኑር አላውቅም፣ አንዳንድ ሀገሮች ላይ ለፎርሙላ መስሪያነት የሚውል ውሃ እንደዚህ እያሉ የሚሰሯቸው የውሃ አይነቶች አሉ። እነሱ ከተገኙ እነሱን መጠቀም ይቻላል። ካልሆነ ግን ከጠቀስኳቸው ምክንያቶች አማካኝነት የታሸገ ውሃ ወይንም ሃይላንድን መጠቀም አያስፈልግም ማለት ነው። አራተኛው ከአንድ ዓመት በታች ላሉ ህጻናት ይሄ ግን ከአንድ ዓመት በታች ላሉ ህጻናት ብቻ ሳይሆን በአጠቃላይ ከሶስት ዓመት በታች ላሉ ህጻናትም ጭምር መስጠት የሌለብን ደግሞ ጠጣር የምግብ አይነቶች ናቸው። እነዚህ እንደ ቆሎ ሊሆን ይችላል፣ እንደ ለውዝ ፍሬዎች፣ የወይን ፍሬዎች ከዛ በተጨማሪ ደግሞ እንደ ካሮት ወይም ድንች በትልቁ በጠጣሩ ተቆርጦ ለእነዚህ ልጆች መሰጠት አይኖርበትም። ይህም ትንታን ከመፍጠር በተጨማሪ ደግሞ እነዚህ የምግብ አይነቶች የአየር ቱቧቸው ውስጥ ገብተው አፋጣኝ እርምጃ የሚያስፈልገው የኦክሲጅን ማነስን ሊፈጥሩባቸው ይችላሉ። ከጠቀስኳቸው ምግቦች በተጨማሪ ደግሞ በጣም ዝልግልግ የሆኑ እንደ ለውዝ አይነት፣ በተለይ ደግሞ ውጭ ሀገራት የምትኖሩ ብዙ ጊዜ የምትጠቀሟቸው እንደ ሃት ዶግ አይነት ምግቦች እነዚህንም ለእነዚህ ልጆች መስጠት አያስፈልግም። መስጠት ካለብን ከስድስት ወር በላይ ላሉ ህጻናት ማሽድ የምንለው ወይንም ደግሞ በጣም አቅጥነን ነው መስጠት የሚኖርብን። ከአንድ ዓመት እስከ ሶስት ዓመት ደግሞ ላሉ ህጻናት በጣም በትንንሹ አድርጎ መስጠት ይቻላል። ሌላኛው ቪዲዮ መግቢያ ላይ እንዲሁም ተምብኔሉ ላይ እንዳያችሁት ከአንድ ዓመት በታች መሰጠት የሌለበት የምግብ አይነት ማር ነው። ብዙ ጊዜ ማር እንዲሁ ስናስበው ተፈጥሯዊ ወይም ናቹራል ነው የሚመስለው ግን ከአንድ ዓመት በታች ላሉ ህጻናት በፍጹም መሰጠት የሌለበት የምግብ አይነት ነው። ምክንያቱ ደግሞ ማር ክሎስትሪዲየም ቦቲሊነም የምንለውን የባክቴሪያ አይነት በውስጡ ሊይዝ ይችላል። ይህ ባክቴሪያ ከአንድ አመት በታች ለሆኑ ህጻናት ወይንም ደግሞ ለትልልቅ ሰዎች አንጀታችን በደንብ የጎለበተ ስለሆነ ባክቴሪያው እንዳይራባ ማድረግ ይችላል። ነገር ግን ከአንድ አመት በታች ያሉ ህጻናት አንጀታቸው በደንብ ያልጠነከረ ሲሆን፣ ይህ ባክቴሪያ በቀላሉ በመራባት ቦትሊኒየም የተባለ መርዛማ ነገርን ያመርታል ማለት ነው። ይህ ቦትሊኒየም ደግሞ ጡንቻዎቻችን እንዲንቀሳቀሱ የሚያደርጉትን የነርቭ አይነቶች የሚያጠቃ መርዛማ ቶክሲን ነው። ስለዚህ እነዚህ የነርቭ አይነቶች ከተጠቁ ደግሞ ጡንቻዎች ላይ ችግር በመፍጠር አደገኛ ቦቲሊዝም የምንለውን የህመም አይነት ሊያመጣባቸው ይችላል ማለት ነው። ይህ የህመም አይነት ብዙ ጊዜ የመጀመሪያ ምልክቱ ሊሆን የሚችለው ድርቀት ሲሆን፣ ከዛ በተጨማሪ ግን ከጡንቻ መዳከም ጋር የተያያዙ የተለያዩ ምልክቶችን፣ የለቅሶ መዛባት ወይም ለቅሷቸው በመጠኑ ማነስን እንደዚህ እንደዚህ እያለ የመተንፈሻ አካላትን ሁሉ በማጥቃት ከፍተኛ የሆነ ችግር ውስጥ ሊያስገባ የሚችል ህመም ስለሆነ ማርን በፍጹም ከአንድ አመት በታች ላሉ ህጻናት አንመክርም ማለት ነው። እንግዲህ በዚህ ቪዲዮዋችን፣ ከአንድ አመት በታች ላሉ ህጻናት መሰጠት የሌለባቸውን ምግቦች ሰፋ ባለመልኩ ከነ ምክንያቶቻችን ለማንሳት ሞክረናል። ቪዲዮዋችንን ስለተከታተላችሁ እናመሰግናለን። ሰብስክራይብ በማድረግ ደግሞ የቻናላችን አባል ሆናችሁ ተጨማሪ ተመሳሳይ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። ዶክተር ናትናኤል ክፍሌ ነበርኩ። ሰላም።